ገድሏችሁ፣ ከላይ የሚፈልጉት ይቺ ደግሞ ቤተሰብ ጋር ናት ያለችው። እንዳንችም ሆና አይደለም ያደገችው፣ ምክንያቱም ቤተሰብ ተሸከመ እስከ ድሬዳዋ መጣ፣ ከድሬዳዋ አሜሪካን አስገባ። ችግር የምታቅልጅ አለች ልጅቷ። በነገራችን ለምን ፓስ አታረጉም? የፈለገ የጸባይ ችግር ቢኖር፣ አንቺ ሆዳም ነሽ፣ ደንቂያችን ነሽ፣ አጋሰስ ፈርስነሽ ተካፍሎ መብላት አታውቂም። ተካፍሎ መብላት የሚያውቅ ሰው አበላሉ አበላሉ ያስታወቃል። ዳምሰው ሲላ የሰው ልጅ ከአበላሉ ክፋቱ ያስታወቃል። መጥፎ ወንዳዎች ለማንም እንደማትራሪ ከአበላልሽ ያስታወቃል፣ ከአካሄድሽ ያስታወቃል። አነጋግርሻለሁ እኔ ጨዋ ወልዶን ያሳደግኝ አይደለም ትያለሽ ከአፍ የሚወጣ ነገር ያገኘሽን ከመብላት ስለሌላው ሌላው ግድ የለሽ። ኢቨን ልጅሽ ብትበላባት በላይ ግድ የለሽ። እውነቱን ይሄ ነው እና አሳማ ለአሳማ ደግሞ ይግባባል። እንዴት ብለሽ ሄደሽ ራሱ ዮኒን እንደተታረግሽው፣ እንዴት ብለሽ ኢሻላይን እንዳመቻቸሻት በዚህ በአራት ሳምንት ውስጥ በዚህ በአራት ሳምንት ውስጥ የዚህን ያለሞ ክፋት የምታሰብባት ልጅ አይደለችም። ለነገራችን ላይ ቤታዩ ለአንቺም ማለት ነው ፈልጅ ጋር የተጣላት ሰዎች እንኳን ቢያስቡባት፣ መቼ እንዳገኘሻት እንዴ እንዳናገርሻት፣ እንዴት እንዳመቻቸሻት፣ በአውራሽ ቁጥር ኪዱን እና እራስሽን ችለሽ ጠጪ። አንቺ ሴትዮ እራስሽን ችለሽ ቦክሱን ሬስ ላይ አምስት ሸፍተንልሻል። ወደቱ መታለች። ገና አልመጣችም እኮ አልመጣችም። ገና ፎቶዋን የተለጠፈው ስለዚህ ራስሽን ችለሽ ፍልሚያው ላይ ግቢበት። እነዚህ ሁለት ልጆች ሁለቱ ተማሪዎች ናቸው። በነገራችን ላይ አደራሽ በመልክም በእድሜ ማትገናኙ ታያቸው፣ ተያቸው ከእሷ ጋር አንቺ ጓደኛ ከአንቺ ጋር ደግሞ እነዚህ ልጆች። ጥልቅ ብለሽ መጣሽ፣ ደግሞ እንዲህ ብለሽ እንደ ቦርሳ ተሸንቁጠሽ ማንን ለማናደድ? ከዛስ? ኤልሻዳ እና የሆነ ቁጭ ባሉበት ጥልቅ ብለሽ ሄድሽ። ማንን መመታት ያለባት አንድ ሴት ስላለች፣ ስለዚህ በምንም ማልሽ በምንም ማልሽ። በነገራችን ላይ በደንብ ያመጣሽው ነገር ደግሞ ኦሮሞ ስለሆነች፣ ከመቼ ወዲህ ነው ቤታዬ ኦሮሞ የሆነችው? እኔ ከመቼ ወዲህ ነው ኦሮሞ አማራ ትቻለሁ እኮ እኔ በዘር ማሰብ አሪፍ ሲሪየስ። በአስተሳሰብ ኦሮሞ ስለሆነች ከመቼ ቤታዬ ኦሮሞ ኦሮሞን ስትጨፈጭፍ ሶስት አመት በሙሉ ቁጭ ብለን አይደለ እንዲያቄ ነው ምን ሆናችሁ? የሆን ነገር እንትን ስንል እኔ አገዥላት እኮ አይደለም። ምን አገባኝና ነው የማገዝላት እውነታውን የተናገርኩት ዮኒና ዳልቻ። ለዮኒ አገዥ ዳልቻ ስናገር ዮኒ ማኛ ኦሮሞ ስለሆነ ነው እንዴ? ወዴት ወዴት ነው የምታጠጋጓት? እንትና እናከል ነው እንዴ? እንደዛማ ከሆነ በቃ ወደ ዳልቻችን እኒዳ ወዴት ወዴት ነው እንደት እንደት ነው ቢሏል ዘመዶቻችን ምናው

ሊሸነፍ አለ። እንደዛ ነው ጨርሰናል። ሀሜት፣ ቁጣ፣ ቂናቲን ከዚህ ምድር ላይ እናጠፋለን በጌታ በኢየሱስ ስም ይለን። እንደዛ ነው ወደት ወደት ነው። እንደዛማ ከሆነ ድሮ ነበር። ጅጅ አምስት ሺ ካሬ ሜትር መሬት ተቀብላ ፎቅ በፎቅ የሚትሆኖ ነበረው። ዘር አዳዳ ነው አዳዳ ጀዋሪን ባልተንከራተተ ኖሮ ዘርበድ ኖሮ ወዴት ወዴት ነው ሲማጣጡ ትባሉ። ስለዚህ የማናሳብ ያሸንፋል እናያለን። የማናሳብ ያሸንፋል እናያለን። ምርጫ ቦርድ ይፈርዳል እናያለን። ምርጫ ቦርድ እንቁርቴን እናደርጋለን። ትፈቅዳላችሁ? እሺ፣ ይህ ሲሚጠራውን እንደ ማናጀር እሺ፣ ያልጠራ ምርጫ ቦርድ ከኦሮሞም ከአማራም ይሁን ካል፣ እሺ፣ ሌላ ምርጫ ቦርድ ካለ አና ቦት ይግባ፣ ካላችሁ አና ቦት ይግባ ይተውላል።

ድንቅ ሊያሹ አድማጭ ተመልካች እናንተ ፍረዱ የሚለው ዛሬ እንዲ ሚለው አልኪሮ ዛሬ የሚለው ስለዚህ አድማጭ ተመልካች ፍረዱ። እንደዛ ነው። እኛ ዝግጅቱን መዘጋጀት፣ ሜዳውን እንዲጋልቡበት ማድረግ እንደዛ ነው። ሀሳብ ያሸንፋል፣ ያሸንፋል ሀሳብ ችሎታ ይመራ ይመራል። እንዲ እያልን ልጆች እናሳድጋለን፣ ትውልድ ይለወጣል። እንደዛ ነው። ወደዚህ ወደዛ አትበሉ። አሁን ወዲህ ይበሉ ዶላሩን

ሚና አለ ሊያ ኩዳ በአለች እ ሊታረቁ ነ ማ ሆነ በፈጹም ተታረቁ ማለት እንግዲህ ቀር ነው ማለት ነው። ብዙ ጊዜ ሞታ ተሟሙታ ሉ የራሴ ጉዳይ ምን በቃ ይሄ ነገር ምክንያቱም የሚጠቅመኝ ነገር ስለሆነ ብዬ ዝም አልኳት። በነገራችን ላይ መናገር አለብኝ በሌለ ነገር መናገር እንጂ የእሷ ትንሽ